ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የሚያዝያ 22/2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስቀድም። ፈተናው የበዛበት የብልጽግና ሰራዊት ከፋኑ አፈሙዝ ቢተርፍም ከአተት ሊያመልጥ አልቻለም። በሰፈረው ቁና እየተሰፈረ ያለው የብልጽግና ሰራዊት በተከማቸበት ካምፕ አጣዳፊ ተቅማጥና ተውከት አተት ገብቶበት ሆስፒታል አጨናንቋል። በየትኛው ግንባር የሚለውን በዜናችን እናስደምጣችኋለን። የአማራ ፋኖ ነጻ ባወጣቸው አካባቢዎች አስተዳደራዊ መዋቅር እየገነባና መሪዎችንም በህዝብ እያስመረጠ ይገኛል። ይህን ስኬታማ ስራ በተደጋጋሚ ጊዜ የሚያከናውነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሲሆን፣ በዜናችን ሙሉ መረጃውን እናጋራችኋለን። ሽንፈትና ውርደትን እንደ ወርቀ ዘቦ የሚከናነበው የብልጽግናው አገዛዝ ሌላ አዲስ የፕሮፓጋንዳ ስልት ይዞ መጥቷል። ደሴና ጅማ ላይ የታሰበው የፕሮፓጋንዳ ድግስ ምንድን ነው? በዚህ ጉዳይስ የፋኖ ምላሽ ምን መሆን አለበት? የሚሉትን ጥያቄዎች ዝርዝር ዜናችን ምላሽ ይሰጣቸዋል። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ህዝብ መሰረታዊ እየተባለለትን መልእክት አስተላልፏል። የህልውና ትግሉ ድል ካደረገ የስልጣን ፍላጎቱ ይሳካል። የህልውና ትግሉን ካላስከበር ነው ግን ስልጣኑ እንደ ጉም ይሆናል ሲል መልእክቱን አስተላልፏል። ሙሉ መልእክቱን በዜናችን ትሰሙታላችሁ። ጎጃም ላይ ታላቅ ድል ተመዝግቧል። የድሉ ስፋትና ግዝፈት በቃል አቀባዩ ተገልጿል። እኛም በዝርዝር ልናስደምጣችሁ አሰናድተነዋል። ሰዓቱን ጠብቆ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም የቋራና መተማን ቀጠና የሚመለከት የተጋድሎ መረጃ እናጋራችሁ። ሰራዊቱ በአተት ተጠቅቶብኛል ጄኔራሉ። የአማራን ሕዝብ ለመጨፍጨፍና ለማጥፋት ጦር ያዘመተው የእሁድድ ብልጽግና አገዛዝ እግረኛ ሰራዊቱ ፈተና በዝቶበታል። በሱዳን ኮሪደር የተሰማራው የብልጽግና ሰራዊት በፋኖ ከሚደርስበት ብርቱ ምት የተረፈው በአተት በሽታ መጠቃቱን የጦሩ አዛዥ ለበላይ መሪዎች ሪፖርት አቅርበዋል። በሱዳን ኮሪደር የተሰማራው የብልጽግና ሰራዊት በፋኖ ከሚደርስበት ብርቱ ምት የተረፈው በአተት በሽታ መጠቃቱን የጦር አዛዡ ለበላይ መሪዎቹ ሪፖርት አቅርበዋል። የጣና ቴሌቪዥን የሆስፒታል ምንጮች እንደገለጹት መተማ የመጀመሪያ ደረጃ ሆስፒታልና ሽንፋ ጤና ጣቢያም በብልጽግና ሰራዊት ታካሚ ተሞልቷል ብለዋል። የሆስፒታል ምንጮቻችን አክለውም አስቀድሞም በቁስለኛ ወታደር ተሞልቶ ነበር፣ አሁን ደግሞ ቁስለኞቹ ታክመው ሳይወጡ በአጣዳፊ ተቅማጥና ትውከት የተጠቁ በርካታ የሰራዊቱ አባላት ሆስፒታሉን ሞልተውታል ሲሉ ገልጸዋል። የብልጽግናን ሰራዊተኛን ፈጣሪ ምኩል ነው የተጣላ ነው ሲል የሚገልጸው ደግሞ የአማራ ፋኖ ቋራ አማራ ክፍለ ጦር የኮሚኒኬሽን መምሪያ ኃላፊ አርበኛ ቴዎድሮስ ከበደ ነው። አርበኛ ቴዎድሮስ ለጣና ቴሌቪዥን በሰጠው ቃለ ምልልስ ከእኛ ምት ተርፎ ሽንፋ የተከማቸው የብልጽግና ሰራዊት አሁን በአተት በሽታ ተጠቅቶ ሆስፒታሎችን አጨናንቋል ብለዋል። የሰራዊቱን በአጣዳፊ ተቅማጥና ትውከት መጠቃት ለቀጠናው ጦር አዛዥ ጄኔራል ብርሃኑ በቀለ ሪፖርት ያቀረቡት የኮር አዛዥ ሰራዊቱ ተዳክሞብኛል፣ በአፋጣኝ መፍትሄ ይፈለግ ሲሉ ጥያቄ አቅርበው ነበር። የቤተ መንግስቱ ጄኔራል ብርሃኑ በቀለ በዳዳ የበታች መኮንናቸው ላቀረበላቸው የመፍትሄ ጥያቄ የሰጡት ምላሽ መድኃኒትና ተጨማሪ ኃይል እንልክላለን፣ ጠብቅ የሚል ምላሽ መሆኑን ምንጮቻችን ገልጸዋል። የቀጠናው ኮር አዛዥ የደረሰውን ሁሉን አቀፍ ጉዳት ለማስረዳት ሄሊኮፕተር እንዲላክላቸው ወይም የቤተ መንግስቱ ጄኔራል ብርሃኑ በቀለው ወደ ቀጠናው ተጉዘው እንዲመለከቱት ነበር ጥያቄ ያቀረቡት። ለብርጋዴር ጄኔራሉ ጥያቄ ምላሽ የሰጡት ጄኔራል ብርሃኑ በቀለ በዳዳ አክለውም አንተ ማትድከም እኛ አስቸኳይ ስብሰባ ስላለን መምጣት አንችልም የሚል እንደነበር ምንጮቻችን ተናግረዋል። ሆኖም ይህ የጄኔራል ብርሃኑ በቀለ በዳዳ ምላሽ የአተት በሽታ እንዳይተላለፍባቸው በመስጋታቸው መሆኑን የውስጥ ምንጮቻችን ጨምረው ገልጸዋል። በአሁኑ ሰዓት የብልጽግና ሰራዊት ከቱመትና ሌሎች አካባቢዎች ተጠራርጎ ወጥቶ ሽንፋ ላይ መከማቸቱን የገለጸው አርበኛ ቴዎድሮስ ከበደ ቱመት ላይ እጅግ አነስተኛ ኃይል ብቻ ነው ያለው እንጂ ሙሉ ሰራዊቱ ሽንፋ ላይ ተከማችቷል። በአጠቃላይ የጠላት ብልጽግና ሰራዊት በአሁኑ ሰዓት አየር ላይ ብቻ ነው ያለው፣ በምናደርስበት ምጦሩ እየፈረሰበት መሆኑን ተከትሎ በሚዲያ ደመሰስኳቸው፣ ማረኳቸው ከበብኳቸው በሚል ፕሮፓጋንዳ ተጠምዷል። በተቃራኒው የአማራ ፋኖ ትግል ወደ ተሻለ ደረጃ ደርሷል። በማኅበራዊ ሚዲያ አንዳንድ ኃላፊነት የማይሰማቸው ወንድሞች እንደሚናገሩት ሳይሆን በፋኖ መካከል መነጋገርና መግባባት የተፈጠረበት ደረጃ ላይ ደርሰናል። ይህ ደግሞ የትግላችን እድገት ምልክት ነው ብለዋል። ከአርበኛ ቴዎድሮስ ከበደ ጋር ያደረግነውን ቃለ ምልልስ በጣና ጀግኖች አምባ ፕሮግራማችን እንድትከታተሉ እየጋበዝን ወደ ተከታዩ መረጃችን አለፍን። ወደ ቀጣዩ መረጃችን አለፍን። የብልጽግና አገዛዝ አዲስ የፕሮፓጋንዳ አጀንዳ ቀርጾ መጥቷል። የአማራን ሕዝብ ከማሳደድ እስከ ጅምላ ማጥፋት ዓላማ አድርጎ የተነሳው የሁድድ ብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ፍጅት ጦርነት ትኩረት ለማሳጣት አዲስ እቅድ መንደፉን ምንጮቻችን ገልጸዋል። በጦር ሜዳ ተሸንፎ በፕሮፓጋንዳና በሴራ ወጥመዱ ብቻ የተንጠለጠለው የብልጽግናው አገዛዝ አማራ ክልል ሰላም ነው፣ ጦርነት ሳይሆን የጥቂት ጽንፈኞች ጸረ ሰላም እንቅስቃሴ ነው የሚል ማደናገሪያ አጀንዳ ቀርጿል። የአጀንዳ ደግሞ ከአገራዊ ምክክር ኮሚሽኑ ሸፍጥም የከፋ ነው ሲሉ ምንጮቻችን ይገልጹታል። የብልጽግናው አገዛዝ የአማራ ሕዝብ የሕልውና ትግልን አጀንዳ ለማስቀየር ያሰበው ስፖርቱ መስክ ነው። እንደ ምንጮቻችን ገለጻ፣ የመላው አማራ ውድድር ደሴ ከተማ ላይ በማካሄድ አማራ ክልል ሰላም ነው የሚል ዓላማ ያነገበ ውድድር ለማካሄድ አስቧል። ምንጫችን አክለውም ስፖርት ለሰላም በሚል ወጣቱ ላይ ፕሮፓጋንዳ በሰፊሉ ይሰራበት ነው። በውድድሩ ሁሉም ዞኖች ስፖርተኞቻቸውን ይዘው እንዲገኙ ግዴታ ተጥሎባቸዋል። በምን እንጓጓዛለን ብለው የጠየቁትን ትራንስፖርት ነው በኮንቮይ ትታጀባላቸው የሚል ምላሽ ነው የተሰጣቸው። በውድድሩ ከ5 ሺ እስከ 10 ሺ የሚገመት ስፖርተኛ እንዲሳተፍ ይጠበቃል። ክልሉ ስፖርታዊ ውድድር ለማካሄድ በጀት የለኝም ብሎ ቢገልጽም የኦሮሚያ ክልል መንግስት ሙሉ ወጪውን እሸፍናለሁ ብሎ ነው ውድድሩ ደሴ ላይ እንዲካሄድ የተፈለገው በማለት ተናግረዋል። በዚህ ጉዳይ ወላጆች ልጆቻቸውን ባለመላክ እንዲተባበሩ ጥሪ ያቀረቡት ምንጮቻችን የውድድሩ ዓላማ ግልጽ ነው፣ አማራ ክልል ልማትም፣ መዝናናትም ሆነ ማንኛውም እንቅስቃሴ አልቆመም የሚል ፕሮፓጋንዳ ለማስተላለፍ ያለመሆኑን ምንጮቻችን ገልጸዋል። በተለይም የአሜሪካ ኤምባሲ በቅርቡ ባወጣው ሪፖርት አዲስ አበባ ላይም ስጋት እንዳለ መግለጹ ብልጽግናን አስጨንቆታል። ከዚህ የኤምባሲው ማስጠንቀቂያ በኋላ በድንገት የውሳኔ ክለሳ ያደረገው የብልጽግናው አገዛዝ የመላው ኢትዮጵያ ስፖርት ውድድርን የማዘጋጀት እቅድ አውጥቶ ለሁሉም ክልሎች በሰርኩላር አሳወቀም። ውድድሩ ቀድሞ በመርሃ ግብር አልተያዘም ነበር። ምክንያቱም ውድድሩ ከተቋረጠ 11 ዓመት ያለፈው ሲሆን የሚካሄደው ትምህርት ቤቶች በሚዘጉበት የረፍት ሳምንታት በሚባሉት ጥር መጨረሻዎቹና የካቲት መጀመሪያ ሳምንታት ነበር። ይህኛው ውድድር የብልጽግና ድንገት የውሳኔ ነው ብለዋል። የፊታችን ግንቦት 23 በጅማ ከተማ መካሄድ የሚጀምረው የብልጽግና ውድድር ላይ የአማራ ክልል መሳተፍ ካልቻለ የፕሮፓጋንዳው እቅድ እንደሚከሽፍ የተረዳው ብልጽግና በየትኛውም መንገድ ቢሆን የደሴው ውድድር መካሄድ እንዳለበት ጥብቅ መመሪያ ሰጥቷል። ለዚህ ደግሞ ሁሉንም መንግስታዊና የጸጥታ መዋቅሮች እንደሚጠቀም ማሳሰቢያ መስጠቱ ምንጮቻችን አረጋግጠዋል። ስለሆነም ሁሉም የአማራ ክልል ተሳታፊ የዞን ተወዳዳሪዎች ሚያዝያ 30 2017 ወደ ደሴ ከተማ ጉዞ እንዲያደርጉ ትዕዛዝ ተላልፎላቸዋል። ሁሉም የአማራ ክልል መውጫና መግቢያ በሮች በመንግስት ቁጥጥር ውስጥ ናቸው የሚል ምላሽ ለወላጆች እንዲነገሩ ካድሬው መመሪያ ተላልፎለታል። ስለዚህ ወላጆችንን እውነታ ተረድተው በልጆቻቸው ላይ ዋስትና ለማይወስድ ኃይል አሳልፈው እንዳይሰጡና የፕሮፓጋንዳ መጠቀሚያ እንዳይሆኑ ማድረግ ይኖርባቸዋል ሲሉ መልእክታቸውን አድርሰዋል ወደ ተከታዩ መረጃችን ስናመራ ሸዋን እናገኛለን የአማራ ፋኖ ህዝባዊ አስተዳደር እያዋቀረ ነው የአማራን ህዝብ የሉና ትግል በታማኝነት እየመራ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነፃ ባወጣቸው አካባቢዎች የቀበሌና የወረዳ መዋቅር መዘርጋቱን አስታውቋል የጠቅላይ ግዛት ሚዲያ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ብላካው መረጃ እንዳስታወቀው ህዝባዊ አደረጃጀቶችን እያጠናከረና ህዝባዊ ውይይቶችንም በስፋት እያካሄደ መሆኑን አስታውቋል። በአማራ ክልል ሸዋ ጠቅላይ ግዛት ላሉ አውራጃ መቀመጫ በሆነችው ወገሬ ከተማ የተገኘው የዙ ከፍተኛና መካከለኛ አመራር ክፍል የወረዳውን ምክር ቤት ያዋቀረ ሲሆን የስራ አስፈጻሚ አባላቱንም በህዝብ አስመርጧል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ የፖለቲካ ዘርፍ አመራሮች ስብሰባውን አስመልክቶ ለጣና ቴሌቪዥን በሰጡት ማብራሪያ ሲናገሩ ይ ስራ የተሳካው ከሁለት ወራት በላይ የወሰደ ስራ ስለተሰራ ነው። ህዝብን እስከ ቀበሌ ድረስ ወርደን አነጋግረናል። የህዝብን ፍላጎትና አቋምም ሰምተናል። በዚህ መልኩ ጊዜ ወስደንና ደክመን የሰራነው ስራ ዛሬ ፍሬ በማፍራቱ ደስተኛ ሆነናል። ለህልውናው መጠበቅ የወጣንለት ወገናችንን በልጆቹ የኮራበትን ስራ አይቶ ደስታውን አብሮ ገልጿል ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ፖለቲካ ዘርፍ አመራር የሆነው አርበኛ መምህር አስታውሰኝ ላቀ በጉዳዩ ዙሪያ በሰጠው ማብራሪያ የአማራ ፋኖ ጉልበቱም ደጀኑም መረጃውም ሆነ ስንቁ የአማራ ህዝብ ነው። ይህንን ህዝብ ከጠላት ወዲድ ብልጽግና አገዛዝ ነፃ ማውጣት የትግላችን አስኳል መነሻ ነው። በትግላችን ነፃ ያወጣ ነው የመንዝላሎ ወረዳ ህዝብ ባለፉት ሶስት ወራት ብቻ ከአምሳ በላይ የፍትህ አገልግሎት እንዲያገኝ አስችለናል። ከዚህ በተጨማሪም በጠላት ብልጽግና ሰራዊት የወደሙ ህንፃዎችና የመንግስት ተቋማትን በመጠገን ሲቪል ሰርቫንቱን ወደ ስራ እንዲገባ አድርገናል። ትምህርት ቤቶቹን ጠግነን ተማሪዎች ትምህርታቸውን እንዲቀጥሉ አስችለናል ብለዋል። ለወራት ተቋርጠ የነበሩት የሲቪል ሰርቫንት ስራና ትምህርት ቤት በአሁኑ ሰዓት በአስተማማኝ ሁኔታ መጀመራቸውን የገለጸው አርበኛ መምህር አስታውሳ ይላቀ በስራችን እምነት ያደረበት ወገናችን ደስታውን ከመግለጽ ባለፈ ድጋፉንም አሳይቶ ሆናል በምክር ቤት ስብሰባችን ደግሞ የትግላችን መነሻና አሁን ያለበት ሁኔታም በህዝብ ፊት ግምገማ አድርገንበታል በማለት ተናግሯል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከዚህ ቀደምም በተለያዩ የሸዋ ጠቅላይ ግዛት የፈረሱ ተቋማትን በማደስና መንገዶችን በመገንባት ህዝባዊነቱን በስፋት ያሳየ መሆኑ ይታወቃል። በመንዝላሉ አውራጃ ወገሬ ከተማ ያካሄዳቸውን ህዝባዊ ስብሰባዎችንና የምክር ቤት ውሎን በተከታታይ የምናቀርብላችሁ ይሆናል። ዜናዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። የአማራ ፋኖ በጎጃም ኮሶቨር ዙሪያ ድል ተቀዳጀም። የአማራ ፋኖ በጎጃም ሶስተኛ አገው ምድር ክፍለ ጦር በሁለት ብርጌዶች አማካኝነት በሁለት ግንባሮች ታላቅ ድል ተቀዳጅቷል። የክፍለ ጦሩ ቃል አቀባይ ክፍል ተጋድሎን እና የተገኘውን ድል አስመልክቶ ሲገልጽ የጠላት ብልጽግና ወራሪ ሰራዊት በአድማ ብተናና በሚልሻ እየተመራ እኛ ወዳለንበት ቀጠና ጉዞ ጀምሮ ነበር። የክፍለ ጦራችን ሁለት ብርጌዶች በጣሉት የደፈጣ ጥቃት በርካታ የአድማ ብተና አባላት እርምጃ ተወስዶባቸዋል ብሏል። የአማራ ፋኖ በጎጃም ሶስተኛ አገው ምድር ክፍለ ጦር በምንከተለው የብልጽግናን ሰራዊት ስቦ መምታት በሚለው የውጊያ ስልታችን ጠላት ወደ እኛ ተስቦ እንዲገባ በማድረግ ነው የመታ ነው ሲል የገለጸው ክፍለ ጦሩ የክፍለ ጦር ሁለቱ ብርጌዶች ማለትም ቀኛዝማች ስሜነ ደስታና አስር አለቃ ፍሬም አጥናፉ ብርጌዶች ተጋድሎን በድል እንደተወጡ ተናግሯል። ከዚህ በተጨማሪም በሌላኛው የግንባር ተጋድሎ ደግሞ በተመሳሳይ እኛ ወዳለንበት ቀጠና ሊገባ ከአዲስ ቅዳሜ የተነሳውን የብልጽግና ሰራዊት በወሰርንበት የደፈጣ ጥቃት ከ20 በላይ የሚሆነውን አድማ ብተናና የመከላከያ አባላት እርምጃ ወስደንበታል ብሏል። በተለይም የባዲ ሚሊሻና አድማ ብተና ከወረዳና የዞን ካድሪ ጋር ቅንጅት በመፍጠር መንገድ መሪ ሆነው ህዝብን እያስጨረሱ መሆኑን የገለጸው ቃል አቀባዩ በተከታታይ ባደረግናቸው የደፈጣ ጥቃቶች የጠላትን ኃይል በከፍተኛ መጠን አዳክመነዋል ሲል ተናግሯል። ይህ በእንዴ እንዳለ የብልጽግናው ሰራዊት በጎጃም አገው ምድር ዞን ንጹሐንን መዝረፉንና ታዳጊዎችንም አፍሶ ወደ ውትድርና ማሰልጠኛ ለማስገባት እያሳደደ መሆኑን ቃል አቀባዩ ገልጿል። በአዊ ብሔረሰብ አስተዳደር ዞን ጉባላ ከተማ የተከማቸው የብልጽግና ሰራዊት ንጹሐንን እያሳደደ ሴቶችን አፍኖ እየወሰደና እየደፈረ የግለሰቦችን ቤት በጉልበት ገብቶ እየፈተሸ መሆኑን ተናግሯል። በትናንትና ዕለት ብቻ የአስር ግለሰቦችን መኖሪያ ቤት በኃይል ሰብሮ በመግባት ፍተሻ በሚል ሰበብ የግለሰቦቹን ንብረት መዝረፉን የገለጸው ቃል አቀባዩ ሶስት የባለትዳር ሚስቶችንና ከአስር በላይ ህፃናትን አፍኖ ወደ ካምፕ ወስዷል። የጫማ መጥረግ ስራ የሚሰሩ ወጣቶችንም የስራቃቸውን በመስፈር ልጆቹን አፍኖ ለውትድርና ስልጠና ወደ ካምፕ ወስዷቸዋል ብሏል። በሌላ ዜና በምዕራብ ጎጃም ዞን ሰሜንና ደቡብ ሜጫ ወረዳ የሚገኙ የመንግስት ሰራተኞች ደሞዝ ተቋርጦባቸው መቸገራቸውን ገልጸዋል። ከባዲን የወረዳ ካድሬዎች በስተቀር ቀሪው የመንግስት ሰራተኛ ደሞዙ ከተቋረጠ ሶስት ወር እንዳለፈው የገለጹት ምንጮቻችን በዚህም የከፋ ችግር ውስጥ መውደቃቸውን ተናግረዋል። የመንግሥት ሰራተኛን ደሞዝ የከለከለው ያረጋ ከበደ መንግስት በምትኩ ከዚሁ አካባቢ ለመለመላቸው አድማ ብተናና ሚልሻ አባላት ደሞዝ ክፍያ መዋሉን የደረሰን መረጃ ያመላክታል። በመጨረሻም ለትግል የወጣ ነው ለሕልውናችን እንጂ ለጥቂቶች ስልጣን አይደለም። የፋኖ መሪው የአማራ ህዝብ የህልውና አደጋውን ለመቀልበስ እንጂ ለጥቂቶች ስልጣን ብለን ትግል አልጀመርንም ሲል የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ሕዝብ አመራር ተናግሯል። የወሎ ቤት አማራ ጠቅላይ ግዛት ህዝብ ኦዲትና ኢንስፔክሽን መምሪያ ኃላፊው አርበኛ መምህር ኃይሌ ጌትነት ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የአማራ ህዝብ ትግል የተጀመረበት ምክንያት ይታወቃል፣ የምንታገለው ልጆችም መዳረሻ ግባችን ግልጽ ነው በማለት ንግግሩን ይጀምራል። አርበኛ ኃይሌ ያክሎም የአማራ ህዝብ በበርካታ ጠላቶች የተከበበ በመሆኑ ወደ ህሉና ትግሉ መግባቱ የሚጠበቅ ነበር። ጠላቶቻችንን ብዙ ጊዜ አትግደሉን እያልን በሰልፍ ጠይቀን ምላሽ ስላጣነው ወደዚህ ትግል የገባ ነው። በሁለት ዓመት ትግላችንም የአማራ ህዝብ ልጆቹ ምን ማድረግ እንደምንችል ጠላትም ወገንም በሚገባ መረዳት ችሏል ብለዋል። የአማራ ህዝብ የህልውና ትግል በዚህ ሰዓት ወደፊት ገብቶ የኦህዴድ ብልጽግናን አገዛዝ ከማስወገድ ይልቅ የጎንዮች ትግሉ ጠንከር ብሎ መታየት ጀምረዋል። ለዚህ ደግሞ ምክንያቱን አርበኛ ኃይሌ ሲያብራራ የውጭ ኃይሎች ተልዕኮ፣ የግል ስልጣን ጥቅም ያላቸው ወንድሞቻችንና ትግላችን ውስጥ የገቡ እጆች የሚወስዱት ኃላፊነት ነው ያለ ሲሆን የአማራ ህዝብ አሁን የገባበት ትግል ለስልጣን ናፍቆት ሳይሆን ህልውናውን ለማስጠበቅ ነው። ህልውናውን የሚያስጠብቅለትን ትግል አካሄድን ስናሸንፍ ያኔ ስልጣኑ ይገኛል እንጂ ከአሁኑ ለስልጣን የሚደረገው ፍክክር ለአማራ ህዝብ መከራን የሚያበዛ ነው። በዚህ ፍክክር ተጠቃሚዎቹ ጠላት ብልጽግናና ደጃፋችን ላይ የቆመው ህወሀት ብቻ ነው ሲል አስተያየቱን ሰጥቷል። አንድ ላይ የአማራ ህዝብ ለህዝብ ሞት የተፈረደበት ሞት ተፈርዶበት እየሞተ ያለ፣ እየተፈናቀለ ያለ፣ በኢኮኖሚ እየደቀቀ ያለ በተለያዩ ችግሮች ጓደኞች እንደገለጹት ብዙ መከራቢያ ያለ ህዝብ ነው። ስለዚህ የህልውና ትግል ወይስ የስልጣን ትግል ነው መቅደም መቻል አለበት ወይምስ እንዴት ነው ሁለቱን ማየት መቻል አለብን የሚለው ጥያቄ መልሱን ነው ዚሆን ረዳት እንችላለን። የአማራ ህዝብ እንደ ህዝብ አሁን ላይ ካደረሰበት ችግር አንጻር እየሆነ ካለው ነባሪያ ሁኔታ አኳያ መቅደም መቻል ያለበት የህልውና ትግል ነው ብዬ አስባለሁ። ሁኔታውንም ካጠናን የህልውና ትግል ስልጣንን ይወልዳል ብዬ አስባለሁ። የስልጣን ትግል ከህልውና ትግል በኋላ የሚወለድ ወይም የሚመጣ ጉዳይ ነው ብዬ አስባለሁ። እንደሚታወቀው ስንነሳም የፋኖ ትግል መነሻችን አማራ ነው መድረሻችን ደግሞ ኢትዮጵያ ከሆነ የአማራ ህዝብ እንደ ህዝብ እየሆነ ካለው ነባራዊ ሁኔታ ስንነሳ የህልውና ትግል

መሆን ያለብን መቆም ያለብን በምን ደረጃ ነው ብለን ስናስብ፣ ያን ደግሞ የስልጣን ትግል ያስፈልገናል። ስልጣን መያዝ መቻለን ምክንያቱም የአማራ ህዝብን በህዝብ በወርድና በቁመቱ የአማራን ህዝብ ወክሎ የተቀመጡ በፌዴራል ደረጃ የአማራን ህዝብ ወክሎ የተቀመጡ የህዝብ ተወካዮች ሉም የአማራን ህዝብ የአማራን ህዝብ ችግርና ሰቆቃ መከራ በስርዓት የተረዱ አማራን የማይወክሉ በአማራ ህዝብ ስም ነው የሚነግዱ ባንዳዎች ስላሉ የአማራ ህዝብ በቁመቱ የሚወክለው ራሱ የመረጠው መሪ ወደ ስልጣን ማምጣት መሳት ስላለበት ለዚህ ህዝብ ችግር የተረዳ መሪ ያስፈልጋል። አስባሉ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ለሚያዝያ 22 2017 ዓ.ም ምረት የያዝናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር